ማለሽ አንቺን በጣም የምወድሽ ማከብርሽ እህት ነሽ። አንቺን የመሰለ ሰው አስተዋውቆኛል እና ያ ነገር ደስ ብሎኛል። እኔማ ስትተዋወቁ የዛን ቀኑ አያድርስ ነው፣ አያድርስ ነው የዛን እኔማ ጨለልን ነው የሚባለው። አንተ የመጣበት የተዋወቅበት ቀን ዛሬ እንደዚህ መካት አልትሆን ማለት ነው። ትናንትና እንግዲህ የቡቡ ልደት ደስ በሚል ሁኔታ ድምቅ ባለመልኩ ሀይሚ እየመራችሁ ነበር። ብዙዎቻችሁ ተመችቷችሁ ነበረ። እውነት ለመናገር በጣም የሚመች ደስ የሚል ነበረ። ነገር ግን እኔ እንደዚህ አልጠበቅኩም ነበረ። ያው የጠበቁት ሌላ ነው። እንግዲህ እሱን ደግሞ በሌላ ጊዜ የምጠብቀ ይሆናል ማለት ነው። ቤተሰቦች ግን ደስ የሚል ነበረ እና ዛሬ አንድ ነገር መልእክት ላስ ማስተላለፍ መጥቻለሁ ቤተሰቦች ቅር እንዳይላቸው ምንም እንደማያቅ ሰው ዝም ማለት አልፈልግም ምክንያቱም እነሱ ሲናገሩ እኔ ዝም አለ እያንዳንዷን ነገር መናገር እፈልጋለሁ ማለት ነው እና ትናንትና እንግዲህ ብሩክ ልደቱ ነበር በልደቱ ቃል የምትባል ዩቲዩበር ያው ግጥም ገጥማለች ግጥሙ ጥሩ ነበረ ግን አስመሳይ አስመሳይ በቃ ሰው እንዴት እንደዚህ እንደ እንሽላሊት በቃ እግር እግር እንዴት ይሄዳል አስመሳይ እኔ እንደሷ ይትወራ አይቻለሁ። እንደ እንደሷ አይነት አስመሳይ ሰው አላየውም። እንደ ቃልዬ ማለት ነው ምንድነው አንዴ ቀደድ፣ አንዴ ጠቀም። በቃ ትክክለኛ አድናቂ ሆንሽ፣ አድናቂ ሁኚ። ጠላት ሆንሽ፣ ጠላት ሆነሽ አንድ ፊቱም ባንድ ባንድ ስሙ እና እና ማለት ጥሩ ነገር መናገር እያለ መጥፎ ነገር መናገር ምን አስፈልገ? አሁን ምን ትናንትና ያን ግጥም እሺ ግጥም ይምንም ማታል መልካም ምኞት ጥሩ ነው። እሱም እንደውንም ሃይሚ ራሱ ሼር አድርጋልሻል ኢንስታግራም ላይ አይችዋለሁ። ሜይ ቢ እንግዲህ እንዳየችው እንደደረሳት ምናልባት አይ ነው አላቅም። ግን እንዴት ነው ሰው ማለት በቀን ሁለት አይነት እየሆነ ሰው የሚመጣው? አንድ አቋም ይኖርሽ፣ አንድ አቋም ይኖርሽ። ሶ አንቺ የምትናገሪው ነገር ምንም ብሩክን ጥላቻ ቢኖርብሽም ማለት ነው ቢኖርብሽም፣ ዞሮ ዞሮ ሃይሚን ወዳለሁ ነው የምትይው። ሃይሚ ግን ሃይሚና ብሩክ አንድ ናቸው። ያንን መርሳት የለብሽም። አንቺ ግን ያንን እየረሳሽ ነው ቪዲዮ እየሰራሽ ያለሽው ማለት ነው። በቀደም የሰጠሽኝ መልስ አዳምጫዋለሁ። እኔ ግን መመለስ አልፈልግም። ግን ትናንትና ግጥሞን ገጠመች ከዛስ ዛሬ ደግሞ ጭራሽ ወቀሳ። ወቀሳው ምን ቢሆን ጥሩ ነው? በጥሩ ነገር ቢሆንስ ሰው ማለት አሁን ሰው ይሙት አይባልም። እግዚአብሔርን መከራ አያንጣ ነው የሚባለው። በስደት ሀገር አሁን በረከት የምትባል እህታችን እንደዚ እንደዚህ ይሆናለች እና እጽናኗ ተባካቹ ምናምን ብሎ በባለፈው ተናገረ። ከዛ ዛሬ በባለፈው ደግሞ ሃይሚና ብሩክ በተጣሉበት ሰዓት ስሟን ረሳሁት አንድ እህታችን እሷም እንደዚህ ሀዘን ነበረ። በዛን ሰዓት አይደለም እሱ ቲክቶክ ላይ ምን እንዳለ ምን እንዳለ ምን ያውቃል። ከሃይሚ ጋር በጣም ተጣልተው በጣም ረብሻ ነበረ በዛን ሰዓት፣ ራሱን እሱ ያውቃል እንዴ ምንም የሚያየው ነገር የለም ሚዲያው ላይ። አሁን የዚችን የልጅቷን ትናንትና፣ ይሄ የቀረፃ ችግር ነው፣ ቤተሰቦች ቅር እንዳይላቸው በጣም ይቅርታ አድርጉልኝ። ትናንትና እች ልጅቷን በረከትን ያው ማንኛውም ሰው እኮ እንደዚህ አይነት ነገር ያጋጥማል። ነገር ግን ባየበት ሰዓት ስሜቱን ተናገረ፣ ገለጸ፣ አጽናናት፣ አጽናኗት አለ። በእርግጥ ያው ይሄንን ነገር ያልቀመሰው ሰው የለም፣ ግን ማለፉ አይቀርም። ሲያልፍ ያው እንደዚህ እንሆናለን እኛ በሰዓቱ እንቅጥቅታችን አውጥ አሳልፎት ነው ያለፈው መከራ በስደት ከዛሬ አምስት ዓመት በፊት ተሰቃይተን አሳልፈነዋል። ሰው እኛ ወደ እነሱ እንሄዳለን እንጂ እነሱ ወደ እኛ አይመጡም። የሞተ ሰው ሞተ ነው፣ የቆመ ሰው ነው በጣም የሚጎዳው። ከሞተው ሰው የቆመ ሰው በጣም ይጎዳል። በጣም ከምላችሁ በላይ አይቼው ስሜቱን ስለማውቀው ስላሳለፍኩት ማለት ነው። ዛሬ ላይ ግን እግዚአብሔር ይመስገን። መቼስ ትቆማላችሁ፣ መቆማችሁ አይቀርም እና ግን መከራ ማለት ለምን እንዲህ አለ ተብሎ ጀጃ አይደረግም? ቤተሰቦች፣ የምሬን እውነት እኔ አስመሳይ ከሆንኩኝ በዚህ ቃልዬ ባለችው ነገር እስኪ እናንተ ፍረዱ። እስኪ እናንተ ቤተሰቦች ፍረዱ። እስኪ ባየበት ሰዓት ለዚች ልጅ ፈጣሪ አጽናሽ ማለት ምንድን ነው ከሌላ ሰው ጋር ማወዳደር። እሱ በዛን ሰዓት ሚዲያው ላይ ምን እንደሚተላለፍ መቼ ያል ብሩክ ነበረ በሃይሚ ጋር በተጣሉ ሰዓት ነው ያ ነገር የተፈጠረው። ትዝ ይለኛል አስታውሳለሁ እኔ አሁን ላይ ግን ሰላም ነው ያለውን ነገር መቼም ሰው ነው። ቲክቶክ ላይ ይደርሰዋል፣ ያያል። ግን ምን አለች ቃልዬ? ለሷ ለበረከት ፕሮፋይልህን አጣ ፕሮፋይልህን አድርጋ ስለምትጠቀም ስለምታፈቅርህ ፈጣሪ ያጽናሽ ብለህ አልካት። ለነዛኞች ውስጥ አንቺ ነሽ ዳኛ? አንቺ ማን አደረገሽ? ቢል ባይል መብቷ አይደል? እንዲሱ አልሰማሽም እንዴ አላየሽም እንዴ? ትውልዱ ሁሉ እኮ ነው ትናንትና ስለ ጸባዩና ስለ ማንነቱ ሲመሰክርለት የነበረው አላየሽም? ቃል የምታወሪውን ነገር እያወቅሽ ማለት። አሁን እኔ እዚህ ጋ ማንም ሰው የፈለገውን ኮመንት መቆመት ይችላል። ግን አንዳንዴ ለህሌናችን ስንል ጥሩ ጥሩ ነገር ብንሰራ በጣም ጥሩ ነው ብዬ አስባለሁ። በእኔ ቦታ ማለት ነው። እኔ እኔም የራሴ አመለካከት ሊኖረ ይችላል። አንችም የራሴሽ ይኖርሻል። ነገር ግን አንዴ ሰው፣ አንዴ አውሬ፣ አንዴን እንሽላሊት፣ አንዴ እባብ አቶኝ። የምሬ ነው። አሁን ትናንት ግጥሙን ገጠመች አሽቃበጠች ምናምን ምናምን ትወጫዋለሽ እኮ ብሩክን ትወጅዋለሽ። ከሃይሚ ጋር እንዲሆን በጣም ትፈልጊያለሽ፣ በጣም ግን እምትሰሪው ቪዲዮ የሆነ በቃ ጥላቻ በመካከላቸው ያለ ሃይሚ በቃ የሆነ አይደለ። እንዴት ነው ለሃይሚ ለብሩኬ ምንም አይነት ቦታ እንደሌላት አድርገሽ ነው እምትሰሪው። ብሩክን የሆነ ዝቅ ርግጥ አድርገሽ ነገር ነው እምትሰሪው። አይሳካም እኮ አይሆንም እኮ ታውቂያለሽ። ይሄን ሰው ተጣልቶ የሚሰራ ቪዲዮና ኖርማል ሆኖ የሚሰራ ቪዲዮ ይለያል። ሲጣሉ እሱ ኦኬ፣ ለአንድ ሰው ልናደላ እንችላለን። ይሄን አልዋሽም አልዋሽም እንኳን አይደለም ቀርቶ እናት እንኳን ከልጅ ልጇ የምታዳላበት አለ። ሶ እናንተም ደግሞ በአመለካከታችሁ የምታደሉ ለሰው ሊኖር ይችላል። ይሄን አልክድም እኮ ግን ሰላም በሆኑበት ሰዓት እንኳን ቃል የምትባል አሸንጓሊት የመሰለች ምን ተደብቀሽ ሁሌ ተደብቀሽ የምትናገሪው ነገር ራ አሸንጓሊት በስንት ጣዕሙ ምርጥ ልብስ ተለብሶ እኮ ያምራል ተብሎ ይገዛል እኮ አንቺ እኮ የአሸንጓሊት ያህል እንኳን ዋጋ የሌለ ሴት ነሽ እውነት የምሬን ዋጋ የሌለች ሴት እኔ እንደማንኛውም ሴት ስድ አይደለሁም አልሳደምም በዚህ ወቶ በዚህ ገብቶ አልልም ግን አሸንጓሊት ልልሽ የቻልኩበት ምክንያት በቃ እንዴት ብዬ ልንገራችሁ እንዴት ላስረዳችሁ ሰው ህሌና እያለው ጭንቅላት ያለው በቀን ሁለት ሶስት የተቀያየረ ሀሳብ ለአንድ ሰው ሀሳብ ይሰጣል አይሰጥም? ለዛውም በሀዘን ለዛውም በመከራ እንዴት አስቡት እስኪ ቤተሰቦች፣ እንዲህ አልክ ተብሎ ጀጅ ይደረጋል አይደረግም? ሌላ ነገር እንኳን ቢሆን ሶኬ፣ በጣም በጣም በጣም የምታሳፍረኝ ዩቲዩበር ብትኖር ስለ ብሩኬ ጥላቻ ያለባት በእግር በእምብርክኳ የምትሄድ ሴት ቃል ናት። ቃሊቲው ማለት ነው ቃሊቲው። እባብ፣ እባብ፣ ሸረሪት። በቃ ሸረሪት እዛ ታይታ፣ እዚህ እዚህ፣ በቃ የምትናገረው ነገር ደግሞ ሁሌ ነገር እንደ ቆሰቆሰች ሁሌ ተጣሉም አልተጣሉም፣ ሁሌ ብሩክን በቃ እርግጥ አርገሽ እንደያዝሽ። እሱ ግን ማለት ነው ገልብጦች ነው የሚሄደው። አይገርምሽም? ገና ገና ብዙ ነገር ታያለሽ። ገና ማለት ነው ገና ምንም ይሄ ለሃይሚ ደግፈሻል ብዬ እኔ ለሃይሚ እኔ እንትን አለልም። በሃይሚ በኩል ወግነሽ ነው የተናገርሽው ብዬ እኔ አልይዝልሽም። የምድሬን ነው እሷንም የእሷንም ደስታ አትፈልጊም፣ የብሩክንም ደስታ አትፈልጊም። እኔ እንደዛ ነው የማስበው። ቤተሰቦች ሰው አስመሳይ ስላለሽ እና ሰው አስመሳይ ቢለሽ እኮ እውነታቸውን እኮ ነው። ታስመሳያለሽ። በጣም ነው የምታስመስዩ። በጣም እንዴ፣ በጣም ነው የምታስመስዩ። ካልታየሽ ካልታየሽ ቪዲዮሽን መልሰሽ ስሚው። ቪዲዮሽን ማለት ነው መልሰሽ ስሚው። ከካሜራ ጀርባ ሆኖ መለፍለፍ እኮ በጣም ቀላል ነገር ነው። እስኪ ውጭ ናውሪ እስከነ አባሮችሽ አባሮችሽ ራሱ አሉ። እኔ ስማቸውን መጥራት አይጠበቅብኝም፣ ምክንያቱም በራሳቸው ኮንፊደንስ የሌላቸው ሰዎች ስላሉ በሰው ነው የሚናገሩት። በሰው ስለሆነ እኔ እነሱን እኔ ስማቸውን ራሱ አልጠራውም፣ ስማቸውን አልጠራው። ምክንያቱም በራሱ ኮንፊደንስ የሌለው ሴት እኔ አይደላኝም፣ አይመቸኝም። ሃይሚ ብትሏት እኮ ከኮንፊደንስ ከአነጋገር ፉል የሆነች ሁሉሌ ሆነች ሴት ናት። ለእናንተ አደነቅን ብላችሁ ከጎኑ ያለውን ሰው ምዘረጥጥ ምዘረጥጡ አይነት አድናቂ የላትም አይሚ ማለት ነው። ስለ ብሩኬ አንድም ቀን መጥፎ ነገር እኮ ካልተጣሉ በስተቀር ጸብ ከሌለ በስተቀር ስለ ብሩኬ ተናግራ የማጨርሰው ታሪክ ነው። ትናንት አልሰማሽም? አልሰማሽም? እኔ እናንተ በተግባር ነው እንጂ በወሬ አንታወቅም። ተናግሬ አልጨርስም። ስለ አንተ እኮ ነው ያለችው። ሰምተሻል? ይሄንን ጥንቅቅ አድርገሽ ሰምተሻል። አንቺ ታዲያ እውነት ለሃይሚ አሳቢ ነሽ? አንቺ አይደለሽም። እውነት ሌሎቻችሁ ቤተሰቦች እንዲህ ስል እንዳይደብራችሁ፣ ምክንያቱም መናገር እየቻልኩኝ እሷ ስትናገር እኔ ዝም እምልበት ምክንያት የለኝም። እሷ ኤዲት ያደረገችውን እኔም ኤዲት ማድረግ እችላለሁ፣ ምክንያቱም አስመሳይ መሆኗን ዓለም ያወቀው አገር ያወቀው ነው። አዎ አገር ያወቀው ሰው እኮ እህ ብሎ ነገር አይፈልግም። የምትወዱትን ሰው እህ ብላችሁ ነገር አትፈልጉ። ከትናንት ወዲያ ቪዲዮ እንዴት የሱ ፕሮግራም ሲሆን በሱ በእሱ ይጫናል። ፕሮግራም ሲሆን በእሷ ማታ መጣ ሰዓት ካለፈ በኋላ የምጣ እሳይ የእሷን ቤት የሱ ነው። የእሱን ቤት የእሷ ነው። እነሱ ለተስማሙበት ነገር እናንተ ምን አገባችሁ? ምን ቤት ነሸንች የምታሽቃብጩው ማለት ነው። እንደ ቃልዬ የሚያሽቃብጥ ዩቲዩበር የለም። እኔ በጣም ዩቲዩበር አውቃለሁኝ። እንደ ቃልዬ ሸረሪት የሆነ ዩቲዩበር እኔ አይቻላቅም። የምሬ ነው ምላችሁ እና እኔ በዚህ ልክ ለሰው ጠላትነት መቆም በጣም ያስጠላል። በጣም ከምልሽ በላይ እኔን አፍቅረሻል ወደሻል ያለሽ እንጂ አንቺ ራሱ እኔ በውስጥ ብሎክ አድርጎሻል ብዬ ራሱ ራሴን እስክጠይቀው ድረስ ማለት የዚያን ያክል ጥላቻ ነው እንጂ ያለሽ እውነታ፣ አንቺ ለሃይሚ አዝነሽላት ሃይሚን ጎዳት ብለሽ እንኳን አይደለም እኮ ለብሩክ እንደዛ ሆነሽ እየተቀያየርሽ እምትሰሪው አይደለም፣ አይደለም በእርግጠኝነት በቃ የሆነን ምን ላይ ሰጥቶሻል? በእርግጠኝነት፣ የኔ ቆፍጣና፣ የኔ ጀግና ቡቡዬ እግዚአብሔርን እሱ ደግሞ ማለት ነው መቼም ቢሆን መቼ ለማያምንበት ነገር ዝቅ አይልም። ይሄንን አምነሽ ተቀበይ፣ አምነሽ ተቀበይ። ይሄንን ገና ነገም ተነወደም ታያለሽ። ሁሉንም ነገር የአይንሽ ያሳይሻል። ነገር ግን አንቺ የምታፍሪበትን ነገር አትስሪ፣ አትስሪ። አፋለኝ ብለሽ ደግሞ አፍሽን ሞልተሽ መልስ አትመላለሽ አትመላለሽ ከጥፋትሽ ታረሜ፣ ከጥፋትሽ ተመለሽ። ለሁለቱም የሚጠቅም ነገር፣ ጥሩ ነገር ስሪ። እንዴ በዚህ ልክ ለምን ተፋቀሩ ለምን ተዋደዱ? አይደብርም? ዛሬ ይደብራል። እስከነ ግብረ አባሮችሽ ሁሉ እነሱ ሁሉ ንገሪያቸው። እኔ እንኳን አልናገርም። በራሳቸው አፍ ወጥተው በቪዲዮ እስካልተናገር ድረስ እኔ ለእነሱ በራሱ ኮንፊደንስ የሌለው ሰው ስሙንም አልጠራም። እኔ አንቺ ግን ስለማቀሽ ነው። ምክንያቱም ከዚህ በፊት ሰሪ ነበር በደንብ አሁን ላይ ከካሜራ ጀርባ ሆነሽ መርዝሽን ብቻ መርጨት ሆኗል ስራሽ ማለት ነው። መቼስ ይሄን ስራ ብለሹ ሊሆን ይችላል። አይ ዶንት ኖ አላቅም። እውነት እውነቱን ነው የምናገረው። ያንቺ እውነት የቱ ጋ ነው? ያንቺ እውነት የቱ ጋ ነው? ሀዘን ለምን አዘነች አጽናኗት፣ ብሎ ስላለ ይሄ እንደ ምቀኝነት ቆጥረሽው ለዛውም፣ በሀዘን በደስታ እንኳን ቢሆን ኦኬ፣ ምንም ችግር የለውም። በጣም ነው የሚያሳፍረው። ቃልዬ እውነት የምሬ ነው። ወደ ራስሽ ተመለሺ፣ ወደ ራስሽ ተመለሺ። እውነት ዝቅጣት በይ የመጨረሻ ዝቅጥ ዝቅጣት በይ። እንዴ አልበዛም? በጣም በዛ። የምሬ ነው። ቤተሰቦች ንገሯት እውነት እንደዚህ አይነት መልስ ስመለስ ብዙ ቤተሰቦች የማትወዱ አላችሁ። ግን እኔ ደግሞ መመለስ እየቻልኩኝ መመለስ እንደማይችል ሰው ዝም ማለት ስለማልፈልግ ነው። በጣም ይቅርታ አልኩልኝ። ምክንያቱም ከስተቷ እንድትታረም ስለምፈልግ ነው። ውድ ቤተሰቦቼ ሌላ ነገር አይደለም። እናመሰግናለን። መልካም ቀን